ምራፍ ሁለትን ስንጀምር ከቁጥር 1 እስከ ስምንት ያለውን ክፍል ተመልክተን ሁለት ዋና ነገሮች ላይ አተኩረን ነው። ላስት ዊክ ላስት ታይም የጨረስ ነው ራዕይን እንዴት አድርገን ወደ ሰዎች ልብ ውስጥ እንደምናደርስ ከእግዚአብሔር የተቀበልነውን ነገር ለሰዎች ሼር ስናደርግ በጥንቃቄ መሆን እንዳለበት፣ ሊረዱን በሚችሉት ቋንቋ ሊገባቸው በሚችለው ቋንቋ አፕሮች ልናደርጋቸው እንደሚገባ፣ ያንን ራእይል ሲሰሙት እነሱም ሪሌት ሊያደርጉ እነሱም ሊዛመዱበት በሚችሉበት አይነት መንገድ እንደሆነና ዋናውን ነገር ካለፉ በኋላ ሰዎች፣ ወገኖች ወይ እንዴት አድርገን ሰዎችን ለስራ እናሰማራለን በዚህ ራእይ ውስጥ የሚለውን ነገር እግዚአብሔር ራሱ ሊነግረን እንደሚገባ ነህሚያ ጊዜ ወስዶ ምን እናድርግ ብሎ ንጉሱ ሲጠየቀው ወደ ሰማይ አምላክ ጸለይኩ እዛው ቦታ ላይ መልስ ሳይሰጠው ወደ ሰማይ አምላክ ጸለይኩ ብሎ እንደተናገረ ሰዎችን ስናስገባና ማን ምን መስራት እንዳለበት ይህ በጣም ትልቅ ፕሮጀክት ስለሆነ ትውልድን አገርን፣ ቤተ ክርስቲያንን አፌክት የሚያደርግ ፐርማነንት የሚቀይር ትልቅ ራዕይ ስለሆነ ማንም ተነስቶ ሊሰራው ስለማይችል በጥንቃቄ ሰዎችን መደልደል እንዳለብን ተነጋግረናል። ያንን ለማድረግ በእግዚአብሔር ፊት መጸለይ አለብን። ነህሚያ ያደረገው ያንን ነው። ዛሬ ነህሚያ ወደ ኢየሩሳሌም ገባ። ምራፍ ሁለት ቁጥር ዘጠኝ ጀምሮ መጀመሪያ የገጠመው ነገር አለ። ወደ ኢየሩሳሌም መጥቷላ። ሶስት ወር ተጉዞ ደርሷል። አሁን የገጠመውን ነገር እናያለን። ያደረጋቸውና የወሰዳቸው ነገሮች አሉ፣ እነሱን እንመለከታለን። በጣም ጥልቀት ያለውን ነገር ነው ነህምያ ያደረገው። በሚቀጥሉት ጥቂት ደቂቃዎች እነዚህ ነገሮች አብረን እንመለከታለን። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ነህምያ ወደ ኢየሩሳሌም ይመጣል። አሁን ገብቷል። ሶስት ወር ተጉዞ ይመጣል። ሲመጣ የገጠመው ነገር አለ። ዝም ብሎ አይገባም መቼም የገጠመው ነገር አለ። ልብ በሉ። ዋናው የምዕራፍ ሁለት ሀሳቡ ያለው የሰማይ አምላክ እያከናወንልናል እኛም ባሪያዎቹ ተነስተን እንሰራለን ብሎ ምዕራፍ ሁለት ቁጥር ሃያ ላይ የተናገረው ነገር ነው። አሁን ሊሰራ መጥቷል። የፈረሰ ቅጥር የዛሬ 140 ዓመት ናቡከደነጾር አቃጥሮ ትሄደው አፈራርሶ ትሄደውን ከተማ ሊሰራ አሁን ባሉበትም ሁኔታ ከተማዋ የስድብ የጉስቁልና ምልክት ሆናለች። ሕዝቡ ተዋርዷል። ያንን የመሰለ ኑሮ ትቶ ያንን የመሰለ ቦታ ትቶ እንደዚህ አይነት የጉስቁልና የስድብና የውርደት ቦታ መጥቶ ለመስራት መነሳት ማለት የተለየ ሰው መሆንን እንደሚጠይቅ ነህምያ ያሳየናል ምራፍ ሁለት ላይ ቁጥር ዘጠኝ ሲደርስ ወደ ኢየሩሳሌም የገጠመው ነገር አለ። በመጀመሪያ የገጠመው ነህሚያ መጣ ተብሎ ቀይ ምንጣፍ አንጠፈው ሰዎች እያጨበጨቡ የዘንባባ ዝንጣፍ ቀንጥሰው መሪ መጣልን የሚሰበስበን፣ የሚያሰማራን፣ የሚያሰራን እሰይ እያሉ እልል እያሉ ሰዎች አልተቀበሉትም። እንደዛ አይደለም። የመጀመሪያ የመጀመሪያ የገጠመው ነገር ተቃውሞ ነው። ግልምጫ ነው። ጥርጣሬ ነው። ኮንስፒሬሲ ወይም ደግሞ በሚስጥር ተመሳጥሮ ሰዎች አንድ ነገር ለማድረግ እሱ ላይ ሲጠቃቀሱ ያኔ የገጠመው በወንዙ ማዶ ወዳሉት ቁጥር ዘጠኝ አለቆች መጥቼ የንጉሱን ደብዳቤ ሰጠዋቸው። ንጉሱም ከእኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ። ሆሮናዊው ሰንበላጥና ባሪያው አሞናዊው ጦቢያ ልብ በሉችን፣ ስሟት። ለእስራኤል መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። ነህምያም የሚባል ሰው መጥቷል። ለአለቆቹ ደብዳቤ ተሰጠ፣ የንጉሡ ደብዳቤ። ነህምያን ሲያዩ ተከቧል በንጉሡ ወታደሮች ምንድን ነው ደብዳቤው የሚለው ብለው ሲገልጡ፣ ብዙ ነገር ለነህምያ እንዲፈቀድለት፣ ሪሶርስ እንደሚሰጠው፣ ቅጥሩን እንደሚሰራ፣ ማንም በዚህ ነገር ውስጥ ኢንተርቪን እንዳያደርግ የሚያሳስብ ደብዳቤ ይዞ ነው የመጣው። ሲያነቡት፣ ተበሳጩ። አንድ ነገር ገባቸው። ይሄ ሰው ለእስራኤል ልጆች መልካምን የሚሻ ሰው ነው። እንደዛ አይነት ሰው ነው የመጣው። ምን ማለት ነው? ለምን ተበሳጩ? እንደ ድሮው ኢየሩሳሌም ውስጥ ገብተው የእስራኤልን ልጆች ሊበዘብዙ እነሱ የሚፈልጉትን ነገር በህዝቡ ላይ ጭነው ታክሳቸውን ጭነው ሊቀሙት፣ ሊያንገላቱት፣ ሊያስለቀሱት አይችሉም። አሁን መሪ ነው የመጣው። በንጉሥ ፈቃድ ከተማይቱን ሊሰራ ነው። ቅጥሯን ሊያድስ ነው። ተንደገና ሊያዋቅራት ነው። ተንደገና አጠንክሮ ሊያቁማት ነው። ይህን ነገር ሲሰሙ ተበሳጩ። ቅጥር አንድ ከተማ ለፕሮቴክሽን ይጠቀምበታል ። ቅጥር ካለ እዛ ቅጥር ዙሪያ ደግሞ ገበያ ይካሄዳል። የኢኮኖሚውም እንቅስቃሴ የሚካሄደው በቅጥሩ አካባቢ ነው። በሮች አሉት። ስለዚህ አንዳንድ ሰዎች መግባት ስለማይችሉ አብዛኛው ንግድ የሚካሄደው እዛው ቅጥሩ አካባቢ ነው። ቅጥሩ የዳኝነት ስራ የሚሰራበትን ቦታ ነው። ዳኞች፣ ታላላቅ ሰዎች፣ ፈራጆች ቅጥሩ አካባቢ ይቀመጣሉ። ትልቅ መቀመጫ ወንበር አላቸው። ሰዎች ይሄዳሉ፣ ፍርድ ይፈረድላቸዋል፣ ክርክራቸውን ያቀርባሉ፣ ዳኞች ይሰማሉ። ሽማግሌዎች፣ መሪዎች፣ ሕዝቡ፣ አለቆች ያዳምጣሉ፣ ፍርድን ይሰጣሉ። ቅጥር የአንድ ሶሳይቲ ዋናው የሚያስተሳሰረው ነገር እንደ ማህበረሰብ የሚያስተሳሰረው ነገር የሚካሄድበት ስፍራ ነው። ድፋይን ያደርገዋል። ስለዚህ ኢየሩሳሌም የአይሁድ ህዝብ ቅጥሯ ተሠራላት ማለት እንደገና እንደ ህዝብ ተዋቅሮ ራሱን ችሎ ከሌሎች ነፃ ሆኖ ስሙ እየተጠራ አይሁዳውያኖቹ ተብለው የነሱ አገር እየተባለ የሚኖሩበት እንደገና የነሱ ካልቸር የነሱ አምልኮት እንደገና የሚቀሰቀስበት የሚነሳበት፣ የሚነቃቃበት፣ የሚታደስበት ቦታ እንደሆነ ስለገባቸው እንደ ድሮ ሊገዟቸው፣ እንደ ድሮ ሊያስጨንቋቸው፣ እንደ ድሮ ሊደፈጥጧቸው እንደማይችሉ ስለገባቸው ይሄንን ደግሞ ሊሰራ ህዝቡን የሚወድ ለህዝቡ መልካም የሚያስብ አንድ ሰው እንደመጣ ስላወቁ እጅግ ተበሳጩ ይላል። መጀመሪያ የገጠመው ይሄ ነው። ነህሚያ ወገኖች ሆይ ለምንድን ነው ሸክም በሰዎች ልብ ውስጥ የሚገባው ካላችሁ፣ ለነማንስ ነው ሸክም የሚሰጣቸው ካላችሁ ሪሊ ለህዝቡ መልካም የሚሻ ሰው፣ መርዶኪዎስ አንድ እንደዚህ አይነት ሰው ነበር። ምራፍ 10 አስቴር መጽሐፍ ምራፍ 10 ላይ ሄዳችሁ ስታጠኑ ስለ መርዶኪዎስ የሚናገረው ነገር በጣም የሚደንቅ ነው። ለህዝቡ መልካም የተናገረ በብዙ ወንድሞች ዘንድ እየተወደደ ህዝቡን የሚወድ ብሎ ይመሰክርለታል። ሸክም ነበረው፣ አይሁድን ለማዳን ነው። አመድ ላይ ተቀምጦ ሲያለቅ ሲጾም ሲጸልይ የነበረው እንደዛ፣ የሚወዳትን አስቴርን እንደ ልጁ አሳድጋትን አስቴርን ሪስክ እንድትወስድ እስከ ሞት ድረስ አደጋ ውስጥ እስክትገባ ድረስ ሪስክ እንድትወስድ ያደረጋት ለህዝቡ ሲል ነው። ሸክም እንደዛ አይነት ሰዎችን ይፈጥራል። መልካም ነው። ህዝቡን ለህዝቡ መልካም ልብ አለው፣ ቅን ልብ አለው። ህዝቡን ይወዳል። በመልካም ነው ህዝቡን የሚያስበው። ነህሚያ እንደዛ አይነት ሰው፣ መርዶኪዎስ እንደዛ አይነት ሰው። መጀመሪያ ሲመጣ ግልምጫን የጠበቀው አጠብቁ። ዘንባባ ይዘው እልል እያሉ፣ እሰይ መጣልን እያሉ ሰዎች እያጨበጨቡ አይቀበሏችሁም። ባለ ራእይ ስትሆን ነው አይቀበሏችሁም ሰዎች ቀይ ምንጣፍ አንጥፈው ምን እናግዝ ምን እንስራ አይሉህም። መጀመሪያ በፍጹም ማንም አይለ ያለውን ስታርስኮ ያለውን ነገር የተዘረጋውን ሲስተም ለማናጋት ስለሆነ የመጣው ሰዎች አይቀበሉህም። እውነተኛ የምትላቸው ሰዎች ራሳቸው አንካንፈርተብል ይሆናሉ። አትመቻቸውም። ጠላትህን ቶ የእግዚአብሔር ዓላማ ሲሰራ የእግዚአብሔር ስራ ሲሰራ ደስ የማይለው አሁን ቤተክርስቲያን ውስጥ እየሞላው አብዛኛው፣ እሱን እውነተኞች የምትላቸው ራሳቸው አንካንፈርተብል ሊሆኑ ይችላሉ። ምክንያቱም አልተለመደም። አንተ እያረክ ያለው ያለው ሲስተም አሁን እየሆነ ያለው ነገር ለህዝቡ የሚጠቅም ስላልሆነ ለህዝብ የሚጠቅም ስራ ነው የምንሰራው። እግዚአብሔር ደግሞ ይህንን ነገር በዚህ መልክ ነው የምሰራው እንደዚህ ተናግሮኛል ብለህ ራእይ ይዘ የሚሰራ ስራ ይዘን የመጣው ሰዎችን አንካምፈርተብል ያደርጋል። ግልምጫ ነው የሚጣበቀ። ነህሚያ የተጋፈጠው የመጀመሪያው ነገር የገጠመው ነገር እሱ ነው። ከዛ ይላል ወደ ኢየሩሳሌም ደረስኩ ይላል። በቃ ገባ፣ የመጨረሻውን ቼክ ፖይንት አልፎ ገባ ደረሰ ይላል። እዚህ ጋር ከደረሰ በኋላ ያደረጋቸው ሶስት ነገሮች አሉ። ሶስት ነገሮች አሉ። የመጀመሪያው ነገር በሌሊትም ተነሳሁ፣ ከኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አድርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም ነበር ይላል። እዚህ ባዶን አይደለም የመጣው? ባዶን አይደለም የመጣው፣ ምን መስራት እንዳለበት ከእግዚአብሔር ተቀብሎ ነው የመጣው። ገና ለማንም አልተናገርኩም ይላል። ለምንድን ነው ያልተናገረው? ገና ናቸው ሰዎቹ። ገና እንደመጣ ገና እዛ ቦታ ላይ እንዳገኙት ይሄ ነው ብሎ ለመና ገና ነው ጊዜው። አሁን አይደለም ምን እንደሚሰራ። አሁን አሁን አይደለም ሰዓቱ። አሁን አይደለም የሚተነፈስበት ጊዜ አይደለም። ለዚህ ነው ጥንቃቄ። ልክ ነገሮችን ስትቀበሉ እሪ እግዚአብሔር ተናገረኝ ብላችሁ መውጣት የሌለባችሁ፣ ጊዜያችሁን ማወቅ አለባችሁ። ምክንያቱም በጣም በብዙ ጸሎት። ማን ነው የሚሰራው? እንዴት ነው የምናገረው? ምን አድርጌ ነው ፕሬዘንት የማድረገው? ከዛ በኋላ ሰዎች፣ እግዚአብሔር እነማንን ነው በዚህ ጉዳይ ላይ የሚያሰልፍልኝ? ብዙ ስራ አለው፣ ብዙ ጸሎት አለው፣ ብዙም ባህል። ያ ሁሉ ከሆነ በኋላ ነው ፣ አሁን ከመጣ በኋላ አልተናገረም፣ ለማንም ምንም አላለም። ዝም አልኩ ይላል። ለዛ ነው ያልተናገረው፣ ገና ነው። ሁለተኛ ምንድን ነው ያደረገው? ተቀምጬበት ከነበረው እንስሳ በቀር ከኔ ጋራ ምንም እንስሳ አልነበረም የሚልና በሌሊት ነው የወጣው። ለማንም አልተናገርም። ሄዶ የሚያደርገው ነገር በሸለቆ በር መጣው። ወደ ዘንዶም ምንጭና ወደ ጉድፍ መጣያ በር መጣው ሄድኩ። የፈረሰውንም የኢየሩሳሌም ቅጥር በሳተቃጠሉትን በሮቿንም ተመለከትኩ። ወደ ምንጩ በርና ወደ ንጉሱ መዋኛ አለፍኩ። ተቀምጬበት የነበረውን እንስሳ የማያልፍበት ስፍራ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከቱ። ዘወር ብዬም በሸለቆ ብር ገባው እንዲህም ተመለክ ተመለስኩ ይላል። ሹማምንቱ ግን ወዴት እንደሄድኩ ምን እንዳደረግኩም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆቹ፣ ለሹማምንቱም ስራ ይሰሩ ለነበሩት ለሌሎቹም ገና አልተናገርኩም ነበር ይላል። ምንም ያደረገው ነገር የለም የተናገረው ምንም ነገር የለም። ግን በሌሊት ወጥቶ ማንም ሳያየው እንደ ቱር ነገር እያደረገ ነው እያየ ነው። ሶስት ቦታዎች መርጦ በሶስት ዋና ዋና ቦታዎች ሄዶ ቅጥሩን የተቃጠለውንም ብር የኢየሩሳሌምን ሁኔታ አሰስመንት ሲሰራ ትመለከታላችሁ፣ ሲያይ ትመለከታላችሁ። ሊሰራ የመጣው ምን እንደሆነ ሊአዲስ የመጣው ሪስቶር ሊያደረግ የመጣው ምን እንደሆነ ሲመለከት ታያላችሁ። አሰስመንት፣ የስራውን ብዛት የስራውን ትልቅነት ሲመለከት ታያላችሁ። ስለዚህ ነው፣ ለኛ ይሄ ትምህርት ሊሆንልን ይገባል። የምንሰራውን ስራ ትልቅነት ማስላት ይባላል። ይሄ የሚሰራውን ስራ ትልቅነት ማስላት አንድ ከተማን አንድ ወታደር አንድ ጀነራል ወደ ጦርነት ከመሄዱ በፊት በመጀመሪያ አለ ይህንን የሚመጣውን ኃይል መጋፈጥ እችላለሁ ብሎ ሂሳብ ይሰራል አለ ኢየሱስ የማያሸንፈው ከሆነ መልእክት ይልክና ሰላም ለማውረድ ምን ይላል አለ ይፈልጋል፣ አለ ሰላም እናድርግ ይላል አለ። ስለዚህ ነው ስራ ከመስራታችሁ በፊት ስራችሁን ተምኑ ብሎ ኢየሱስ የሚያስተምረው። ምንድን ነው የምትሰራው ራእይ ተሰጥቷል። ቅጥሩ እንዴት እንደምታደሰው እግዚአብሔር ነግረዋል። ግን ደግሞ ስለ ቅጥሩ እውቀት ሊኖር ስለ ስራው ደግሞ ምንነት እውቀት ሊኖር ስለሚገባ የሚትዱ አሰስ ምን መስራት አለ ቤተሰብ ከሆነ ስለ ቤተሰብ ጉዳይ ማጥናት አለበት። የአንተ ሸክም ያለው ስለ ትዳር ከሆነ ትዳር የሚለውን ነገር ማጥናት አለብህ። ምንድን ነው እየተፈጠረ ያለው በትዳር ውስጥ ምንድን ነው? የልጆች ነገር፣ የአባቶች ነገር፣ የእናቶች ነገር፣ በመካከል ያለው ነገር ምንድን ነው? ስለ ትዳር በቂ እውቀት ሊኖር ይገባል። ቤተክርስቲያን ውስጥ ድህነት በዝቷል፣ ሰው ገንዘብ እያጠፋ ነው ካልክ ቁጭ ብለን ስለ ፋይናንስ፣ ስለ ገንዘብ ማኔጅመንት፣ ታይም ማኔጅመንት ላይ በጣም ብዙ ጊዜ ማጥናት ያለውን ችግር እንዴት አርግ ምን እንደምትሰራ እንታቅ ማለት ነው። አገልግሎት ከሆነ ልዩ ሌላ አቅጣጫ ሲይዞ እግዚአብሔር በልዩ ቅባት ሊሰድህ ከሆነ ምን ውስጥ ነው የምትገባው? ያንን ነገር ቁጭ ብለህ ማወቅ አለብህ፣ ማየት አለብህ። ያደረገው ያንን ነው። እግዚአብሔር በልብ ያስቀምጧል፣ ለምን እንደምሰራ ነገር ግን በሌሊት ወጥቶ ያንን የኢየሩሳሌምን ቅጥር ቱር ሲያረግታ ያላችሁ ያደረገው ሁለተኛ ነው። በባዶ አንደኛ በባዶ አልመጣም። እግዚአብሔር ምን መስራት እንዳለበት ነግሮት የሚሰራ ቪዥን ይዞ ነው የመጣው። ሁለተኛ ደግሞ አሰስመንት የሰራው ምን እንደሚሰራ አሰስመንት የምትሰራውን ስራ መተመን ምንድን ነው የሚባለው ማስላት አለብህ፣ መገምገማል ማወቅ አለብህ። ያንን ካረገ በኋላ መጨረሻ ላይ ንግግር ያደርጋል። ምንድን ነው ዋናው? ዋናው እንዳንረሳው፣ ራእይን ይዛችሁ ስትመጡ ዝም ብላችሁ የምትለቁት ነገር አለ። ለማንም አልተናገረም ነበር፣ እሱ ይዞታል። ሁለተኛ የስራውን ትልቅነት ማሰብ አለባችሁ፣ ማስላት አለባችሁ። አየሁ፣ ዞርኩ፣ ተመለከትኩ ይሏል። በሶስተኛ ደረጃ ንግግር ነው ያደረገው፣ ንግግር ነው ያደረገው። እኔም እኛ ያለንበት ጉስቁልና፣ ኢየሩሳሌም እንደፈረሰች፣ በሮቿን በሳት እንደተቃጠሉ ታያላችሁ አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ፣ ይላል ይሄ ንግግር ባዶ ንግግር አይደለም። ሁለት አይነት ነገር አለው በውስጡ መጀመሪያ ህዝቡ ምን ውስጥ እንዳለ አንዳንድ ጊዜ እንደ ማህበረሰብ እንደ አማኝ እንደ ክርስቲያንም ውድቀት ውስጥ ሆነን እኮ ችግር ውስጥ ሆነን እኮ ችግሩን ስለለመድነው ውድቀቱን ስለለመድነው ኖርማል መስሎን፣ ወይ እኛ ራሳችን ኖርማላይዝ አድርገነው ዝም ብለን እንቀጥላለን እየተረገጠን እየተዋረድን ወይም ደግሞ በጉስቁልና የእግዚአብሔር ልውና የለም። ዝም ብለን ሙዚቃ እየሰማን እያጨበጨብን እየጨፈርን ዝም ብለን በድርቀት ግን እንቀጥላለን። የሚድን አንድ ሰው የለም። የሚፈወስ አንድ ሰው የለም። ሕይወቱ የሚቃና አንድ ሰው የለም። እንዲሁ እያጨበጨብን እየዘመርን እየጮህን ከውዱድ እንቀጥላለን። ዝም ብለን እንሰራለን ያንን ኖርማል አድርገ ነው፣ በጣም አሪፍ ነው እያለን እኔን እንችላለን እያላቸው ያለው ምንድ ነው። ኖ አሁን እንደዚህ አይነት ውርደት ውስጥ ነን ያለ ነው። ቅጥሩ ፈርሷል እኮ ቤቱ ተቃጥሏል እኮ ያለንበት ሁኔታ እኮ ስድብና ውርደት ነው። ይሄ ነገር ጭንቅላቱ ክሊክ ማድረግ አለበት። ሰዎች ቀና ማለት አለበት፣ ማየት ነበረባቸው። ስለዚህ አሳሳቢ ነው ያለንበት ሁኔታ ብሎ ችግሩን እንዲያዩ ነው ያደረጋቸው። የመጀመሪያው አረፍተ ነገር ያንን የሰራ ታያላችሁ ነው ያላችሁ እንደተቃጣው ታያላችሁ። አሁን ከዛ ሁለተኛው ደግሞ መሰራት እንዳለበት ሲያሳስባቸው፣ አሁን ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው ይላል። ከዛ አምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኳቸው፣ እነርሱም እንነሳና እንስራ አሉ ይላል። በሁለተኛ ደረጃ ደግሞ ምንድነው በባዶ ሜዳ አደለም ምንሰራው ያለ ነው። እንስራው ግን ዝም ብለን አደለም ምንሰራው፣ እግዚአብሔር ከኛ ጋር ነው እግዚአብሔር ከማጋርም ከእኛ ከኛ ጋራ ነው። ሁለተኛ ደግሞ እግዚአብሔር ብቻ ሳይሆን እግዚአብሔር ንጉሱን አዞልን። ንጉሱም እራሱ የነገረኝን ቃል ነገርኳቸው ከኛ ጋራ ነው ብቻችንን አይደለንም እያለን በዚህ ራእይ ውስጥ ብቻችሁን አይደላችሁም የምድር ኃይል ሳይቀር ከእናንተ ጋር እግዚአብሔር ያሳልፋል። እግዚአብሔር ሲጀመር ከእናንተ ጋር ነው። እሱም ደግሞ ሰዎችን ያስነሳላችኋል። ትልልቅ ሰዎችን ያስነሳላችሁ፣ ከጎናቸው ያቆማል። ስለዚህ ይህ ኖርማል አድርገን ዝም ብለን የምንኖርበትን ነገር መቀየር አለብን። ቅጥሩ መሰራት አለበት። እንደገና እንደ ህዝብ፣ እንደ ቤተ ክርስቲያን፣ እንደ አማኝ፣ እንደ ክርስቲያን፣ እንደ ክርስቲያን ቤተሰብ እንደገና ተጠናክረን መቆም መቻል አለብን እያለ ያሳስባል። ምንድን ነው ያደረገው መጀመሪያ በባዶ አልመጣም። ራእይ ይዞ ነው የመጣው። ሁለተኛ አልተናገርም፣ ግን ሄዶ ምን አደረገ? ስራውን አሰላው። ምን እንደሚሰራ አየ። ምን እንደሚያስፈልገው እንዴት እንደሚሰራው አየው። በቃ በሶስተኛ ደረጃ ህዝቡን አስነሳው። ህዝቡን ሲያስነሳው ችግሩን አሳይቶ ህዝቡ እንዲገባው አድርጎ መክሮ አነቃቅቶ ከዛ ብቻችንን አደለንም፣ ግን ተነስተን እንስራ አንደኛ እግዚአብሔር ከኛ ጋር ነው ንጉስም እንኳን ከኛ ጋር ነው ብሎ ህዝቡን ለስራ ሲያስነሳ ህዝቡም እንነሳ እንስራ አሉ ይላል። እጃቸውንም ለበጎ ስራ አበረቱ ይላል። ከዛ በኋላ ተቃውሞ የመጀመሪያው ኦፊሻል ተቃውሞ መጣ። ሆሮናዊ ሰንባላጥ ባሪያውም አሞናዊ ጦቢያ አረባዊም ጌሳም በሰሙ ጊዜ በንቀት ሳቁብን፣ ቀላል አድርገውንም ይህንን የምታደርጉት ነገር ምንድን ነው? በሆኑ በንጉሱ ላይ ተሸፍቱ ዘንድ ትወዳላችሁን? አሉ ይላል። ቀላል አድርገውን? እንዴ እግዚአብሔር እኮ ከእኛ ጋር ነው። ንጉሱ እኮ ከእኛ ጋር ነው። ቀላል ሰዎች አይደለንም። እግዚአብሔር ካንቺ ካንተ ጋር ነው። ዝም ብሎ ተራሷ አይደለም። ራዕይ አጭቁብሃል፣ አስቀምጡብሃል፣ አላማ ሰጥቶሃል። አሁን ሰዎችን ይሰጥሃል። ከዛ በሱ ፈቃድ ሰዎችን ትደለድላለህ፣ የፈረሱ ቅጥሮችን ትሰራለህ፣ ታድሳለህ። ያን ጊዜ ነው ልክ እንደዚህ ግልጥ ስትል የሚገጥምህ የመጀመሪያው ነገር ተቃውሞ ይገጥምሃል። ይነሱብሃል። ሰው ያላገጡብሃል። ሊያዋርዱህ ይነሳሉ። ሊስቁብሃል። ቀላል አድርገውን ምናሩ አላገጡብን ይላል እሱ ምን አላቸው? ዋናው የነህሚያ መጽሐፍ ከምዕራፍ ሁለት በኋላ ያለውን ነገር የምዕራፍ ሁለት ዋናው ዋናው ቃሌ ነው። ከዛ በኋላ ላለውም መሰረታዊ የሆነው ቃሌ ነው። እኛም አለ የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፈንታና መብት መታሰቢያ የሚላችሁም አለ የእናንተ ጉዳይ ያበቃለን። እንሰራለን፣ ያከናውንልናል። እናንተ ግን ዮርዳን ወገኖች ወይ እንዴት ያለ ቆራጥ ሰው ነው! ምንም ገና አንድ ድንጋይ ያላነሳ የቆመ ነገር የለም፣ ግን በእምነት የተናገረው ነገር እንዴት እንዴት ከባድ ነገር ነው። የሰማይ አምላክ ያከናወንልናል እኛም ባሪያዎቹ ተነስተን እንሰራለን። እናንተ መታሰቢያ እድል ፈንታ በኢየሩሳሌም መብት የላችሁም፣ ትቆረጣላችሁ። የእናንተ ጉዳይ ያበቃላ ዋ የሰማይ አምላክ ያከናወንልናል እኛም ባሪያዎቹ ተነስተን እንሰራለን። በዚህ መልእክት እንደተባረካችሁ ተስፋ አድርጋለሁ። መልሼ ላሳስባችሁ ፈልጋለሁ። በመጀመሪያ ደረጃ ተቀብላችሁ፣ ከዛ አሰስመንት የስራችሁን አስልታችሁ ተምናችሁ፣ ከዛ ህዝቡን አነሳስታችሁ፣ አብረዋችሁ የሚሰለፉትን ሰዎች አነሳስታችሁ ወደ ስራ ትገባላችሁ። አስሉ፣ ምን እንደምትሰሩ ራእዩን ዝም ብላችሁ ደግሞ አትናገሩ፣ አትናገሩ፣ አታውሩት። ማሞ የወሉ ኮን አትበሉ። በልባችሁ ጠብቁ፣ ያዙ። በአግባብ ነው። ትልቅ ነገር ነው። ሜዳ ላይ የሚፈስ ነገር ስላሉ አክበራችሁ ያዙ። እግዚአብሔር በዚህ መልእክት ተናግሯቸዋል። ተስፋ አደርጋለሁ ባለራእዮች፣ በሚቀጥለው ጊዜ የስራውን ሂደት እንመለከታለን። ምዕራፍ ሁለትን አጥኑ። ብዙ ጊዜ ደጋግሜ እንደምለው ከእናንተ በጣም መስማት ስለምንፈልግ ኮሜንት ማድረጋችሁን አትርሱ። ለቻናላችን እንግዳ ከሆኑ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በሚቀጥለው ጊዜ ሌላ በሌላ በምዕራፍ ሶስት በአዲስ ሀሳብ እንመጣለን። አብራችሁ የነበርኩት ወንድማችሁ መሃሪ ነኝ። ጤና